ቤቲ እጅግ በጣም በሚያሳዝን ሁኔታ አበደች፣ ወደ እብድነት ተቀየረች። ይህ ሁሉም በራሷ ችግር ነው። ከመጀመሪያ ጀምሮ ብትሸሽ ኖሮ ይህ ሁሉም ሞስ መሸሽ። ብቻ አልፈልግሽም አንድ ሰው አልፈልግም ከተባለ በግድ አስገድደው አንዳንዴ የሰራ ነው ነገር ሁሉም ሾካ፣ ምንድን ነው የሚባለው? የሆነ ተረት አለ፣ ረሳሁት። ብቻ ቆይ ሳስታውሳችሁ መጣለኋይና፣ ያው የምንሰራው ነገር ጥሩም ሊሆን መጥፎ የራሳችን ነው፣ ዞሮ ዞሮ የሚጎዳን ማለት ነው እና ምንም ብርም ቢኖራችሁ ምንም ሰው ቢኖራችሁ ምንም እውቅና ቢኖራችሁ ተንኳን ነገር በራሳቸው የምታዞሩ ነገር ይኸው ዞሮ ዞሮ እናንተ ላይ ነው የሚዞረው፣ የሚጨለልባቸው ማለት ነው። ስለዚህ ቤታ መጨረሻዊ የሆነችውን በራሷም በትዕቢት በተንኮል ተሞላች ነው። የፅናት ያ ሁሉም ስታደርግባት የነበረው ያ ሁሉም ስትዋሽባት፣ ምን ቀረበ ሰላ ይኸው መጨረሻዋ። እንደዛ ኪራም ደግሞ እንደዛ ስታስቃየው፣ ይኸው ሆን ብላ የተንኮል ፈልጋ እቺ ልጅ እዚ ቤት እንድገባ ከቀጠረቻት በኋላ መጨረሻዋ ያው የኔ ይሆናል ብላ ይኸው መጨረሻዋ በዚህ ደረጃ ደስ ይላል። ያው በሰው ልጅ ውድቀት ደስ አይልም፣ ግን አሳዝናኛለች፣ ግን ደስ ብሎኛል። እውነት ለመናገር የሚገባት ቦታ ነው አድርገው። ምክንያቱም አንድ መጥፎ ነገር ስንሰራ ነገ በኔ ነው እና ሰው ላይ ያቀድነው ነገር ሁሉም የራሳችን ላይ ነው የሚደርሰው። እሷ ጽናትን ለማሳበድ፣ ጽናትን ለመግደል፣ ጽናትን ለማስጠላት፣ ጽናትን ከዛ ቤት ለማስወጣት ምን ያላደረጋችሁ ነገር የለ ሁ መጨረሻዋ ግን እሷ ነው የሆነችው እንጂ ጽናት አይደለም ማለት ነው ይሁላችሁ የሰው ልጅ ጥሩ ስሩ በቃ እያ በዚህ ምድር እያላችሁ ጥሩ ስሩ መጥፎ አይደስም ግን ጥሩ ምርጫችሁ የእናንተ ነው ጥሩም ሰራችሁ መጥፎ የእናንተ ነው ማለት ነው መጥፎም ስትሰሩ እንደዚህ ትሆናላችሁ ጥሩ ስትሰሩ ደግሞ አያችሁ ጽናትን ያሁሉም ኪራስ ያስቃያት በቃ የእናቱ አደራ አለብኝ እናቷ አደራ ብላኛለች እሱ አይደለም አያው እሷ ነች ብላ እንግዲህ፣ በችግሯም ቢሆን ሰራተኝነትሽ እንዳትረሽ ሰራተኝነትሽ የዚህ ቤት ብሎ ዝቅ እያደረጋት ራሱ ያው ጊዜው ትናደዳለች። በቃ ምንም እንትን ስለሌላት በቃ ትግስት ነው ይሄ። መታገስ ዋጋ አለው የሚባለው ይሄ ነው። ጽናት ላይ አየ ነው ማለት ነው። ስለዚ ታገሱ፣ መታገስ ዋጋ አለው። እንደ ቤት ይጨርጭር የምትሉ ከሆኑ መጨረሻቸው እንደዛ ነው የምታብዱት ማለት ነው። ሌላውን ያቀሩን አሁሜና ሜሮ ናቸው እናንተም ሮማንቲክ ስሩ እንደ ቆይ ዛሬ ጽናትና ፍቅር እንትናን አበዛችሁ። ትሄድ ፍቅር እኔ ምንም አልተዋጠላኝም። ስትገላለጹ የነበረው ነገር ምን ነበረው? እጅግ በጣም እኔ የሆነ ጽናት ተናግረዋለች። ብዙ ጊዜ ያው ብዙ ከተደሰትን የሆነ ነገር አለ ማለት ነው። ስለዚህ እዚያ ያክል ለመደሰት ወጣት ትርጋጡ አበዛችሁ። በቃ እንደ ዛሬ የምትጨርሱት ነው ያስመሰላችሁ። በቃ አብሯቸው የምትኖሩ ወይም ደግሞ እንደዚያ አትመስሉ። ይሄ ነገር ይሄ የጨዋታችሁ ፍቅራችሁ ምናምን የምር ኦቨር ነው የሆነው፣ እና ብዙ እንትን ባትሉት የመቻ ማለት ነው። ሌላ ደግሞ እናሆም የናንትና ያውሀ አንድ ላይ ሆናችሁ እዛው በቃ ይለይላችሁ ሁለት ጥንዶች ማለት ነው። ስለዚህ ቤት ነው ሆኑ። ከዚህ በኋላ አሁንም አበዷን ይቀጥላል፣ ታብዳለች። ምክንያቱም ይሄ ያልጠበቀችው ነገር ነው። አብዷ ራሱ ዝናብ ሳይ ሳይዘንብ ዝናብ ዘነበ። ኪራዬ መጣ የኪራዬ ዘፈን ምናምን ምናምን። እሱ ደሞ ሆምሮ አልወረደለትም። ጽናት እኮ የእጅግ በጣም ሩህ ሆነች። ይህ ሁሉም ስትሆን አዘነችላት። የዛ ሁኑ ምክንያት ሆን እኔ ነኝ ብላለች። እና አንቺ አይደለሽም ክሩቤ ነግሮሻል በሚገባ እንዳ በራሷ መጥወድ ነው ራሳት የያዛት ራሷን ያጠመደችው የሰው ያጠመደችውን ራሷ ነው የያዛት። እና ጽናት ያንቺ ምንም ጥፋት የለብሽም። አንቺ ምርጥ ልጅ ነሽ አንቺ አንቺ አንቺ አንቺ አንቺ በቃ ታጋሽ ነሽ። እና ይህ ሁሉም ያየሽው የትግስትሽ ውጤት ነው ብዬ ነው የማምነው። ስለዚህ ትግስትሽን በዚሁ ይቀጥል ለማለት ፈልጋለሁ። ወይ ይመቻችሁ። በቃ በሄሊኮፕተር ነው ሽማግሌ ልካለሁ ብሏል። ያን ሄሊኮፕተር ያሳየን ይላክ። ምን ይበል? እኛም አለን፣ እንድራቸዋለን። ከጎናቸው ቁመን ነው የት ነው ቁም? ነው እዛው እዚሁ እዚሁ አናጨበጭባለን። ምንም ችግር የለም። ስለዚህ አብሽሩ አለን አንተ ሽማግሌ ቶሎ ቶሎ ላክና፣ በቃ ድል ባለ ሰርግ አግባት ማለት ነው፣ ጽናት። እኔ አንተ ላብነን የሆነ ትንሽንሽ የሆነ ወሰድ መለስ ያደርግሃልና አሁን በሆነ ቤት ሆን ነገር ብትባል እርግጠኛ ነች አሁን ወደዛ እንደምትሄድ ማለት ነው። ሌላ ደግሞ ማድቤት ያገባቸው ነገር ይሄ እሱ ነገር ናሁም፣ የተመችቶኛል የምን ማድቤት መርመጥመጥ ነው። እና ወደ ኋላ ወንድ ልጅ ማድቤት መርመጠት ከሚያስጠላኝ ነገር አንዱ ይሄ ነው እና ወንድ ልጅ ይህ ማድቤት ምናምን መከታተፍ ምናምን እቃ ምናምን እዛ ሳሎን ይረተብ ከቻለ መርዳት ከፈለገ ያው፣ ወይም ደግሞ በሉበት አንሶ ይጠብቃ። በቃ ሌላ ይህ መከታተፍ ማቁላለት ምናምን ወንድ ልጅ ላይ እጅግ በጣም ነው የሚያስጠላው ነው። አሁን ይሄ የውስጤ ነው ተናገርከው ነው። ወንድ ልጅ ስራ አለው እቃ ስራው፣ እዛ ማድቤት ከሚስት ጋር ከሴት ጋር ምንም መርመጥ መጣለበት ብዬ አያገዛት ቢፈልግ እና ይህ ነገር ተመችሎኛል። እያለሁም የቀጥሉበት የሚቀጥለው አብረና ያለን ለሰላማችን ይብዛ። ባይ ባይ።